በሲሊንደር ጋዝ ስንጠቀም ልንወስዳቸው የሚገቡ ጥንቃቄዎች እንዳሉ አስተውለው ያውቃሉ? አዎ፣ የሲሊንደር ጋዝ ከመጠቀማችን በፊት ሁል ጊዜ ልናደርጋቸው የሚገቡ ቀላል ጥንቃቄዎች አሉ። ታዲያ እነዚህን ጥንቃቄዎች በአግባቡ የማንፈጽማቸው ከሆነ እጅግ ከባድ እንዲሁም እስከ ሞት የሚያደርስ አደጋ ሊያስከትል ይችላል። የጥንቃቄውን መረጃ ከማስቀመጣችን በፊት በዚህ ጉዳይ በቅርቡ ስለተከሰተው ከፍተኛ አደጋ ለእናንተው ለወገኖቻችን ትምህርት እንዲሆን እንንገራችሁ። በአቡዳቢ ከተማ ሰሚራና ዛልካ የሚባሉ ሁለት ኢትዮጵያውያን ዜጎች በአንድነት ይሰሩ ነበር። ታዲያ እነዚህ ሁለት ወገኖቻችን ለስራ የሚጠቀሙበትን የሲሊንደር ጋዝ ሲለኩሱ ከባድ ፍንዳታ ተፈጠረ ሁለት ወገኖቻችን በዚህ በሲሊንደር ፍንዳታ ተቃጠሉ። ታዲያ እነዚህን የተቃጠሉ ወገኖቻችንን የአቡ ዳቢ ፖሊስ በመድረስ በሼክ ሻክባውት ሜዲካል ክሊኒክ እንዲወሰዱና ሕክምና እንዲያገኙ ቢደረግም ነገር ግን የሰላሳ አንድ ዓመቷ ዛልካን ማትረፍ አልተቻለም። ለሥራ ወደ ተባበሩት አረብ ኤምሬቶች በመጣች በሁለተኛው ወሯ በሆስፒታል ውስጥ ሕይወቷ በአሰቃቂ ሁኔታ አለፈ። ይህ አደጋ ሁለቱንም ወገኖቻችን ሙሉ በሙሉ ያቃጠላቸው ቢሆንም ሰሚራ ከፍተኛ የህክምና ክትትል ተደርጎላት ሕይወቷን ማትረፍ ተችሏል። ሰሚራ አሁን ሙሉ በሙሉ ሕክምናዋን ጨርሳ በአቡ ዳቢ የኢትዮጵያ ኮሚኒቲ ክትትልና እንክብካቤ ተደርጎላት እንዲሁም ከተለያዩ የእርዳታ ድርጅቶች ጋር በመተባበር ወደ ኢትዮጵያ ገብታ ቀሪ ሕክምናዋን እንድትቀጥል ተደርጓል። በዚህ አጋጣሚ የእነዚህን ሁለት ዜጎች ሕይወት ለማትረፍ እጅግ ከፍተኛ ርብርብ ላደረጉ የአቡዳቢ ፖሊስ፣ የአቡዳቢ የእሳትና የድንገተኛ ክፍል ሰራተኞች፣ የሻክባውት ሜዲካል ሆስፒታል ሰራተኞች እንዲሁም በአቡዳቢ የኢትዮጵያ ኤምባሲ እናም የኢትዮጵያ ኮሚኒቲ ሰራተኞችን ከልብ እያመሰገንን፣ ለሀገር ወገን ደራሽነታችሁን፣ ለወገን አለኝታነታችሁን ሁልጊዜ ስለምታሳዩ ከልብ እናመሰግናለን። ውድ ኢትዮጵያውያን ወገኖቻችን እንደዚህ ሩጫን ከሚገታ የነገ ተስፋን ከሚያበላሽ አደጋ ራሳችሁን እንድትጠብቁ እያሳሰብን ሲሊንደር ሲገዙ ሁል ጊዜ ከትክክለኛ አከፋፋዮች መገዛቱን እርግጠኛ ይሁኑ። የሲሊንደር ጋዝ ሲመጣም ሆነ ሲቀመጥ ወደ ታች አለመዘቅዘቁን እርግጠኛ ይሁኑ። ጋዙ የታሸገበት ፕላስቲክ አለመገንጠሉን ይመልከቱ። ከላይ የሚገጠመውን ግጣም ከማስገባታችሁ በፊት ኦፍ የሚለው ላይ መሆኑን ያረጋግጡ። ከዛም ወደ ታች በመጫን ክሊክ ማድረጉን ወይም መግጠሙን ያረጋግጡ። ሲሊንደሩ የሚቀመጥበት ክፍል አየር የሚንቀሳቀስበት ሊሆን ይገባል። ስለዚህም መስኮት ወይም አየር ማቀዝቀዣ በክፍል ውስጥ ካለ ማናፈስ ያስፈልጋል። ሲሊንደሩ ለመክፈት ብሎም ለመዝጋት በሚያመች በግልጽ ቦታ ላይ ማስቀመጥ ይኖርብናል። እንዲሁም የእሳት ማጥፊያ በክፍል ውስጥ ያስቀምጡ። ማድረግ የሌለብን ነገሮች፣ ሲሊንደሩ ከኤሌክትሪክ ሶኬት ጎን አያስቀምጡት። በሲሊንደሩ ምግብ እያበሰሉ ጥለውት አይውጡ። ህፃናት ሲሊንደርም ሆነ ማንኛውንም የማብሰያ ዕቃዎች እንዲጠቀሙ በፍጹም አያደርጉ ሲሊንደሩን ለፀሐይም ሆነ ለሙቀት በሚጋለጥበት ቦታ አያስቀምጡት። በሲሊንደሩ ላይ ምንም አይነት ዕቃ አያስቀምጡ። ልናደርጋቸው የሚገቡ ነገሮች ሲሊንደሩን በባለሙያዎች ያስገጥሙ፣ ጤንነቱንም ያረጋግጡ። ከላይ የሚገጠመው የፕላስቲክ ቱቦ ከተሰነጠቀ፣ ካረጀ በአስቸኳይ ይቀይሩት። ምንም አይነት ምልክት እንኳን ባያሳይ ቢያንስ በዓመት አንድ ጊዜ ይቀይሩት። ሲሊንደሩ በሳጥን ውስጥ የሚቀመጥ ከሆነ ሳጥኑ የአየር ማውጫ ቀዳዳ ቢኖረው ይገባል። ተጠቅመው ከጨረሱ በኋላ ሲሊንደሩን ኦፍ በማድረግ መዘጋቱን ያረጋግጡ። በክፍሉ ውስጥ የጋዝ ጠረን ከሸተተዎ ኤሌክትሪክም ሆነ ማንኛውንም እሳት ነክ ነገሮች በፍጹም አይጠቀሙ። በርና መስኮት ከፍተው ያናፍሱ። ሲሊንደሩንም ባለሙያ በማምጣት የሲሊንደሩን ጤነኝነት ያረጋግጡ። ከጤንነትዎ በላይ ምንም የሚበልጥ ነገር ስለሌለ ሁልጊዜ ጊዜ እነዚህን ጥንቃቄዎች እንድትወስዱ እናሳስባለን። በአቡዳቢ የኢትዮጵያ ኮሚኒቲ።